አራስ ቤት የገባ ሰው ሁሉ ጸበል አይረጭም። በልማድ እንደዛ ለምዳችሁ ሊሆን ይችላል፣ ግን እንደዛ አይነት ቀን ነውና የለም። ያ ማለት ምን ማለት ነው? አራሲቱ ራሷ የረከሰች ስላልሆነች ነው። ይሄ በብሉይ ኪዳን በነበረው ስርዓት የረከሰች ስለነበረች ነው ጸበል ሳትረጭ እሷን የነካ ሁሉ እንኳን እሷን የነካ እሷን የነካውን የነካ ሁሉ የረከሰ እየተባለ የተገደበለት ጊዜም ነበረ፣ የተቀደሰውን እቃ እንዳይነካ ማለት ነው። አሁን ግን እንደዚህ አይደለም። ስለዚህ እሷ ሚረከሰች አይደለችም። እናንተም ገታችሁ ስትወጡ የምትረግሱ ከዛ በኋላ ጸበል ስትነኩ የምትቀደሱ እንደሆናችሁ እንዳታስቡ ለማለት ነው። እንደዚህ አይነት ስርዓት የለንም። ያ ማለት ግን ሲጠመቅ ያየነው ሰው ቢኖር ሕግ አፍርሷል ወይም ሕግ ጥሷል የምንለው አይደለም። ሲጠመቅ ያየነው ካለ እሱ ምንም ማለት አይደለም፣ ግን ካልተረጨው ቤተ እግዚአብሔር አልገባም፣ የጸሎት መጽሐፍ ይዞ ጸሎት አላደርስም የሚለው ሀሳብ እናንተ ውስጥ እንዳይኖር ለማለት ነው። ከዚያ ውጭ የአርባና የሰማኒያ ቀን ጥምቀት በቤተክርስቲያናችን ቀኖና መሰረት ማንኛውም ህፃን ሲጠመቅ በአርባና በሰማኒያ ቀኑ እንዲጠመቅ ታዟል። በፍትሐ ነገስት አንቀጽ ሶስትም ላይ በተደነገገው መሰረት የሰው ልጅ በአርባና በሰማኒያ ቀኑ ከክርስቶስ ይወለዳል ማለት በማይገቡ የልጅነት ይህ የማይሆንባቸው አጋጣሚዎች ግን ሊኖሩ ይችላሉ ይህን ቀን ማንጠበቅባቸው አንደኛ ለሞት የሚያሰጋ በሽታ ቢያጋጥሞ ከዛ በፊትም ሊጠመቅ ይችላል ማለት ነው ልክ በአርባና በሰማንያ ቀን እንደተጠመቀ ይሆንለታል ይደረግለታል። ሁለተኛ ደግሞ የሚያጠምቀው ካህን ባይገኝ ለምሳሌ ውጭ ሀገር ብትሄዱ አብያተ ክርስቲያናቱ ቅዳሴ የሚከናወንባቸው በሰንበትን ተከትሎ በሰንበት ቀን ካልሆነ በስተቀር የማይከፈቱ አብያተ ክርስቲያናት አሉ የካህን እጥረት አለበለዚያ ደግሞ የቤተ መቅደስ መታጣት መጣጣት ሊሆን ይችላል። በኪራይ የሚቀድሱ የሚያገለግሉ አብያተ ክርስቲያን ስላሉ ማለት ነው። በልዩ ልዩ ምክንያት ብቻ በአርባ 40 ቀን ላይጠመቅ ይችላል እና በአመቱም እንታ በሌላም ቀን ታ ሊጠመቅ ይችላል። ይህም እንደዛው አብሮ ሊያዝ የሚገባው ጉዳይ ነው። ሶስተኛ በጾም ወቅት ለምሳሌ በአብይ ጾም የ40 እና የ80 ቀን ጥምቀት እንዳንፈጽምታል ታዝዘናል። በፍትሐ ነገሥት አንቀጽ 15 ላይ በተደነገገው መሰረት በአብይ ጾም ላናጠምቅ እንችላለን። ያ ማለት ያለው ግዝት የተደረገ አንቀጽ ስለሆነ ትዕዛዝ ስለሆነ ልናጠምቅ እንችላለን። ማያጠምቁ ታላላቅ አድባራት እና ገዳማት ግን አለ። ምክንያቱም መጠመቁን ተከትሎ ተድላ ደስታ የሚደረግ ስለሆነ ነው። እንደዛ ብለው ያዘዙት ያንን ለማስቀረት ነው እንጂ ጥምቀቱ በራሱ ጾም የሚያሽር ስለሆነ ግን አይደለም ማለት ነው።